ሰላምና ጤና በያላችሁበት ይድረሳችሁ፣ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምትከታተሉን ስለምታደምጡን ከልብ አድርገን ነው የምናመሰግነው። ፏአድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። የተለያዩ የርዕሰ ጉዳዮችን እናነሳለን። ውድ ቤተሰቦቻችን ዛሬ እንደተለመደው ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ትልልቆቹ ክለቦችን የተመለከቱ የዝውውር ጉዳዮች በስፋት እየተነገሩ ነው የሚገኙትና እነሱን መረጃዎች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣዬን ወደ እናንተ አቀርባለሁ። ቪዲዮችንንም ላይክ እያደረጋችሁ አበረታቱን። ቻነላችንንም ያልተቀላቀላችሁ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁን ይቆዩ። ወደ ቀዳሚው ጉዳያችን እናምራ። ወደ ቤተሰቦቻችን የማንቸስተር ዩናይትድ አጥቂ ጆሹዋ ዘርክዚ ኦልትራፎርድ ለቀው በጣሊያን በውሰት በመጫወት ሕይወቱን እንዲያደስ ምክሮች ተሰጥተውታል። ይህ የኔዘርላንድ እግር ኳስ እንግዲህ ታሪካዊ ተጫዋች የሆነው ሩድ ጉሌት ነው ሀሳቡን የሰጠው። ዘርክዚ ማድረግ ያለበትን ቶሎ ማድረግ አለበት ሲልም ጭምርን የተናገረው አሁን ጥሩ ተጫዋች እንደሆነ ያምናል። ነገር ግን በማንቸስተር ዩናይትድ ውስጥ እንግዲህ ባለው አውድ ነገር ውስጥ ግን ለመታገል የመጨረሻ ተጫዋችም እንደሆነ ይሰማኛል። ማንቸስተር ዩናይትዶች በቅርብ ጊዜያት ከፍተኛ ወጣት ተሰጥኦ ያላቸው ተጫዋቾችን ካስፈረሙ በኋላ ወደ ኋላ መቅረታቸውን፣ በአንዳንድ ሁኔታዎች ደግሞ ወደ ሌላ ቦታ ሲሄዱ ደግሞ እነዚሁ ተጫዋቾች ተሻሽለው መታየታቸው የቅርብ ጊዜ ታሪክ ነው። ሩድ ጉሌትም ይህንን በጆሽዋ ዘርክዚ ላይ ሊፈጠር ይችላል ብሎ ነው የሚያምነው። ወደ ዩናይትድ መሄዱ ስህተት የሆነ ምርጫ እንደሆነም የመስከመሰለው በኋላ ቦሎኛ እያለ ባሳየው አፈጻጸምም አድንቆት ነበር። ጆሹዋ ዘርክዚ ከዩናይትድ ውጪ ጥሩ የስራ መስክም ለመፍጠር አቅም እንዳለው ጥርጥር የለውም። ነገር ግን ሌላ ነገር ለመሞከር በቅርቡ መንቀሳቀስ እንዳለበት በእርግጠኝነት ይታያል ሲልም ጭምር ነው የተናገረው። ይህ የ24 ዓመቱ ተጫዋች በሩበን አሞሪም ስር በመደበኛነት የመጫወት እድልን አያገኝም። መጀመሪያ ላይ የመጣውም በቀድሞ አሰልጣኝ ኤሪክ ቴንሃግ አማካኝነት እንደነበር ጭምር ነው የተናገረው። እንደ ሩድ ጉሌት ገለጻ ከሆነ በውሰት መዘዋወር አሁን ላይ ለጆሽዋ ዘርክዚ መፍትሄው እንደሆነ ጥርጥር የለውም። የቀድሞ የኔዘርላንድ ኮከብ ለሜትሮ ሲናገርም እንዲህ ነው ያለው። እኔ እንደማስበው በትጋት እየሰራ ስለነበር አሁን ላይ እንግዲህ በጣሊያን መቆየት ነበረበት ብዬ አስባለሁ። በቦሎኛ በጣም ጥሩ ስራዎችን ሰርቷል። እንዲህ ወደ ኤሲ ሚላን እንዲሄድም ተስፋ አድርጌ ነበር። ወደ ማንቸስተር ዩናይትድ በሄደበት ጊዜ ግን የተሳሳተ ውሳኔ እንደወሰነ ተሰምቶ የነበር ሲልም ጭምር ነው የተናገረው። ማለትም ለብዙ ተጫዋቾች ወደ ማንቸስተር ዩናይትድ መሄድ የተሳሳተ ውሳኔ ሆኗል። እሱን ለቆ የሚሄድ ማንኛውም ሰው በአውሮፓ ዙሪያ በየትኛውም ቦታ ጥሩ ይጫወታል። ለሱ መፍትሔ እንደሚኖርም ተስፋ አደርጋለሁ ሲልም ጭምር ተናግሯል። ከተቻለ በውሰት ወደ ጣሊያን ይመለስ፣ ብቻ እግር ኳስ ይጫወት። እሱ ጥሩ ተጫዋች ነው፣ ነገር ግን በአሁኑ ጊዜ በማንቸስተር ዩናይትድ ውስጥ ሁኔታው አስቸጋሪ ነው ሲልም ጭምር ነው የተናገረው። ሩድ ጉሌት ነው ይህንን ሀሳብ የሰጠው። ኒውካስል ዩናይትድ በድርድር የመጨረሻ ደረጃ ላይ ከዴንማርክ እንግዲህ አጥቂ ዊሊያም ኦሱላ ጋርም የተደረሰው ስምምነት በድንገት ቢያቋረጥ አይንትራክ ፍራንክፈርት ተጫዋቹን ለማስፈረም እንደገና ግንባር ቀደም ሆኖ ብቅ ብሏል። ቦንደስሊጋ ኒውስ የተባለው የመረጃ ምንጭ እንዳስታወቀው እንዲሁ ስፖርት ቢልድም እንደዘገበው ከሆነ ሁለቱ ክለቦች ተጫዋቹን በውሰት ለማስፈረም 20 ሚሊየን ዩሮ የግዢ አማራጭን ባካተተ ስምምነት ላይ አስቀድመው ተግባብተው ነበር። ነገር ግን የፕሪምየር ሊጉ ክለብ ስምምነቱ ከመጠናቀቁ በፊት ባልተጠበቀ ሁኔታ እጁን አውጥቷል። ይህ የሀያ ሁለት ዓመት የዴንማርክ ከ21 ዓመት በታች ብሔራዊ ቡድን ተጫዋች በበርካታ የአውሮፓ ክለቦች ፍላጎት ውስጥ የሚገኝ ሲሆን ቋሚ የመጫወቻ ጊዜ ፍለጋን ሴንት ጀምሰስ ፓርክን ለመልቀቅ ፍላጎት እንዳለው ነው የተዘገበው። በአሰልጣኝ ኤዲ ሃውሰር እድሎችን በማግኘቱ ኦሱላ በዚያ ውድድር ዘመን በኒውካስል ቡድን ውስጥም በአብዛኛው ተተኪ ተጫዋች ሆኖ በሊግ ካፕ ጨዋታዎች ብቻ በመታየትም እንግዲህ ቤንች ላይ ተቀምጦ እየተመለከት ነው ነው። ወደ ጀርመን መዘዋወር ለእድገቱ ምርጥ መድረክ ሊሆንለት ይችላል። ለስፖርት ቢልድ ቅርበት ያላቸው ምንጮች እንዳስታወቁት ከሆነ ስቱትጋርት በወጣቱ አጥቂ ላይ ፍላጎት አሳይቷል። ሆኖም ግን ተጫዋቹን የማስፈረም እድላቸው ጠባብ ነው የሚመስለው። ሁለቱም ክለቦች የቅርብ ጊዜ ስራ ግንኙነት አላቸው። በክረምቱ ወቅት ኒክ ቮልትማድ ከስቱትጋርት ነው ወደ ኒውካስል በ69 ሚሊዮን ፓውንድ በሆነ ሪከርድ ዝውውር ሲያደርግም ተባብረው እንደነበር የሚታወስ ነው። ሆኖም ግን ስቱትጋርቶች የፋይናንስ መዋቅር ለኦሱል አቋሚ ስምምነት ሊያዳግትም ይችላል። ይህ ደግሞ አይነት ለአይንትራክ ፍራንክፈርት ድርድሩን ግልጽ ብልጫ ይሰጠዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት እንዲሁ ደግሞ እንደ ጓጓም ነው ዘገባዎች እያሳዩ የሚገኙት ፍራንክፈርት በተለይም በግብ ፊትም ወጥነትን ለማምጣት ከታገለ በኋላ የጀርመን ቡንደስሊጋ የውድድር አመቱን ሁለተኛው አጋማሽን የአጥቂ ክፍሉን ለማጠናከር ጓጉቷል። አሰልጣኝ ዲን ቶምፕለር የኦሱላንም ችሎታ በጥብቅም እንደሚያደንቁት ነው የሚነገረው። ይሁን እንጂ ኒውካስል ዩናይትድ በተሻሻሉ ውሎች ስርም ድርድሩን እንደገና ይከፍት እንደሆነም ግልጽ አይደለም። ማክ ፓይሶቹ የገንዘብ ክፍያ ዋስትና የሚያገኙበት ግዴታ ያለበት የግዢ አንቀጽን የያዘም የውሰት ስምምነትን ሊመርጡ እንደሚችሉ የሚያሳዩ መረጃዎችም እየወጡ ነው። የጥሬት ጨዋታዎች የዘወር መስኮት ከመከፈቱ በፊት ውይይቶች እንደሚቀጥሉ የሚጠበቅ ሲሆን አይንትራክ ፍራንክፈርት የዴንማርኩን አጥቂ ለማግኘትም ተመራጭ ሆኖ ይቆያል የሚል መረጃ ነው። በትልቁ እየበጣም የሚገኘው ቸልሲ በቅርብ ጊዜ ጥሩ አቋም ላይ የሚገኘውን የፓልሜራሱን አጥቂ ቪቶር ሮኬዮን ለማስፈረም ማንቸስተር ዩናይትድን ጨምሮ ሌሎች ክለቦችን ለመቅደምም እንቅስቃሴ እያደረገ እንደሆነ ተዘግበዋል። የከፍተኛ ግምት የሚሰጠው የ20 ዓመት ወጣት ተጫዋች ከዚህ ቀደም በባርሴሎና ና በሪያል ቤቲስ በውሰት በነበረበት ወቅት ቢቸገርም፣ በቅርቡ ግን ወደ ምርጥ ብቃቱ የተመለሰ ይመስላል። ያ ትልቅ ዝውውር ለቪቶር ሮኪዮ ትንሽ ቀደም ብሎ የመጣ ይመስላል። አሁን ላይ ወጣት ቢሆንም አሁን ግን በፓልሜራስ የስራ መስመሩን አጥብቆ መልሶ አግኝቶታል። በ2025 በ28 የሊግ ጨዋታዎችን የሚያስመዘገበው 13 ጎሎች ያሉት ቪቶር ሮኪዮ እንደገና የከፍተኛ የአውሮፓ ክለቦችን ትኩረትም መሳበን ጀምሯል። ሙንዶ ዲፖርቲቮ እንደዘገበው ከሆነ ቸልሲ ከዋና ዋና ፈላጊዎቹ አንዱ ተብሎ ተጠቅሷል። ሆኖም ግን ቪቶር ሮኬው ርካሽ አይሆንም። ዘገባው እንደሚያስረዳው ፓልሜራስ ለሱ 50 ሚሊዮን ዩሮ አካባቢ ይፈልጋል። ይህ ወጣት ብራዚላዊ አጥቂ በአሁኑ ጊዜ እንደ ማንቸስተር ዩናይትድ፣ ቶትንሃም ና ዌስትሃም ባሉ ክለቦችም ፍላጎት ውስጥ ይገኛል። ስለዚህ ፊርማው ከፍተኛ ፉክክር ሊኖርበት እንደሚችል ነው ግምቶች የወጡት። ቢሆንም ግን ቸልሲ በቅርብ ጊዜ አለም አቀፍ ደረጃ ያላቸውን ወጣት ተሰጥኦችም በመመልመል ጥሩ አፈጻጸምን አሳይቷል። ይህም ቪቶር ሮኪዮ የፕሮጀክታቸው አካል እንዲሆነም ሊስበው ይችላል ተብሎ ነው የሚታሰበው። ለኤንዞ ማሬስ ከአስተዳደር ስር ለዣው ፔድሮ ና ሊያም ዴላፕ ማሻሻያ ስለሚያስፈልጋቸው እስካሁን በስታንፈርድ ብሪጅ ትልቅ ተጽዕኖ ያልፈጠሩ በመሆናቸው ለቪቶር ሮኪዮ ቁልፍ ሚና ዝግጁ ሊሆኑ ይችላሉ። በቪቶር ሮኪዮ ላይ ቀጥሎ ምን እንደሚሆን ማየቱ አስደሳች ያደርገዋል። ነገር ግን በባርሴሎና በነበረው ነገር በጣም ከተሳሰበበት በኋላ የሚቀጥለው ክለቡን በጥንቃቄ መምረጥ እንደሚፈልግ ነው በእርግጠኝነት እየተነገረም የሚገኘው የመሀል ሜዳ ተጫዋች የሆነው ጆሹዋ ጊላቮጊ እንዲጉ ወደ ቮልስበርግ ለመመለስም ተቃርቧል የሚል መረጃ እየወጣ ነው። ይህ ደግሞ በሊድስ ዩናይትድ በአጭር ጊዜ ከቆየ በኋላ ፈረንሳዊ ወደ ቤቱ ሊመለስ መቃረቡን እንደሚያመለክት ነው ሲል ሳዣታ ቮሊየር በስካይ ስፖርት መረጃ ላይ ይህንን መረጃ ያጋራው። ይህ የ35 ዓመት እንግዲህ ተጫዋችም በ2024/25 የሻምፒዮንሺፕ የውድድር ዘመን ግማሽ ያክል የዘለቀውን የአጭር ጊዜ ውል ተከትሎ በክረምቱ ከሊድስ ዩናይትድም መልቀቁም እናስታውሰው ነው። ይህ ተጫዋች በዌስት በዌስት ዮርክ ክለብም የተፈረመውን ጥልቀትም መሪነትና እጅግ አስፈላጊ የሆነውን መረጋጋት የመሃል ሜዳ ለማምጣት ነበር። በሜዳ ላይ እያሳለፈው ተሳትፎ የተገደበ ቢሆንም በ16 ምትክ ተሳትፎዎችም 65 ደቂቃዎችን ብቻ በመልበሻ ክፍል ውስጥም እንዲሁ የነበረው ተጽዕኖን በሰፊው አመስግኗል። ለሊድስ ቅርበት ያላቸው ምንጮች እንዳስታወቁት ይህ ተጫዋች እንግዲህ መሪነት ባህርያት ለወጣት ተጫዋቾችም አስፈላጊ እንደሆነ ነው በርካቶች እያመኑ የሚገኙት። የመጫወቻ ሰዓቱ የተገደበ ቢሆንም በክለቡ አስቸጋሪ ጊዜ ውስጥ ባሳዩ አመለካከትና ልምድም አድናቆትን በማግኘት በኤላን ሮድ የደጋፊዎች ተወዳጅ ተጫዋች ሆኗል። አሁን ላይ ወደ ቀደመ ክለቡ መመለስ እየተቃረበ ይመስላል። በርካታ የቮልስበርግ ስራ አስፈጻሚዎችም በአሁኑ ጊዜ ነፃ ወኪል የሆነውን ይህንን ተጫዋች መልሶ ለማስፈረም በይፋ ድጋፋቸውን እየገለጹ እንዳለ ነው ዘገባዎች የሚያሳዩት። አስቸጋሪ የውድድር ዘመን የገጠመው የቡንደስ ሊጋው ክለብ ተጫዋቹ በሜዳ ላይም ሆነ ከሜዳ ውጪ ሚዛንን በመመለስና በአንጻራዊነትም ወጣት የሆነውን ቡድን በመምራት ረገድም የረጋ ስብእና አድርጎ ይመለከተዋል። ከቮልስበርግ አስር ዓመት ያክልም ያሳለፈ ሲሆን ከ200 በላይ ጨዋታዎችን አድርጓል። እናም ለበርካታ የውድድር ዘመናትም የክለቡ ካፕቴን ሆኖም ማገልገሉ የሚታወስ ነው። የእሱ መሪና የመከላከል ስርዓትም ክለቡ በ2015 ዲኤፍቢ ፖካል ዋንጫን ድልንና የቻምፒየንስ ሊግ ተሳትፎን ባካተተ ስኬታማ ዓመት ውስጥም ቁልፍ ሚናን ተጫውተዋል። ቮልስበርግም የዚህን ተጫዋች ተወካዮች ስምምነቱን በይፋ ባያረጋግጡ፣ በርካታ ዘገባዎች እንደሚያመለክቱት ግን ድርድሩ የላቀ ደረጃ ላይ ነው የሚገኘው። እንዲሁም አትሌቲኮ ማድሪድና ሴንት ኢቲየንም የመሳሰሉ ክለቦችም ይህ ተጫዋች እንግዲህ እንደሚፈልጉት ነው የሚነገረው። ይህ ዝውውርም ከዚህ በፊትም ያገለግላቸው ክለቦች ናቸው። ዝውውር ደግሞ የሙያ ዘመኑን ምርጥ ዓመታት ባሳለፈው ቡድን ሙያዊ ስሜታዊ ዳግም መገናኘትን እንደሚፈጥር ነው ዘገባው እየጠቆመ እንደሚገኝ መረጃዎች በትልቁ እያጋሩ የሚገኙት። ሊቨርፑል ከዩቬንቱሱ አጥቂ የመሃል ሜዳ ተጫዋች እንዲሁ ኬናን የልዲዝ ወኪል ጋር ከተገናኙ ክለቦች መካከል አንደኛው እንደሆነ ዘገባው ወጥቷል። ይህ የቱርክ ብሔራዊ ቡድን ተጫዋች በቅርብ ጊዜያት ከአውሮፓ እጅግ ተስፋ ሰጪ ወጣት ተሰጦች አንዱ ሆኖ ራሱን አረጋግጧል። እናም ዩቬንቱስ እሱን ማስቀጠል አስቸጋሪ ሊሆንበት ይችላል። ቀደም ሲል በደይሊ ሜል እንደተዘገበው እንደ ማንቸስተር ዩናይትድ እና ቼልሲ ያሉ ክለቦችም በኬናን ይልዲዝ ላይ ከፍተኛ ፍላጎት ያላቸው ሲሆን ተጫዋቹ ዘጠና ሚሊዮን ዩሮ አካባቢ የሚጠጋ ዋጋ ሊዘዋወር ይችላል ተብሎ ይታሰባል። አሁን ላይ ታማኝ ጋዜጠኛ አንዲ ካይላ ሊቨርፑል በቅርቡ ጆርጅ ሜንዴዝን ተገናኝቶ ስለ ይልዲዝም መወያየቱ እየተዘገበ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ሆኖም ግን ሊቨርፑሎች ስምምነቱ ቀላል አይሆንም። ምክንያቱም መጀመሪያ ላይ ከፍተኛ ተከፋይ የሆነ ተጫዋች መሸጥም ሊያስፈልጋቸው ይችላል። ጋዜጠኛው ሲናገርም የመጀመሪያ መረጃ እንደ ምንጮቹ ገለጻ ሱፐር ኤጀንት ሆርግ ሜንዴዝ ባለፉት ጥቂት ሳምንታት ውስጥ ሁለት የእንግሊዝ ክለቦችን አግኝተዋል። ሊቨርፑል ከነሱ አንደኛው መሆኑን እንረዳለን። ርዕሰ ጉዳዩ ኬናን ይልዲዝ ነበር። ዝውውሩ ሊፈጸም የሚችለው ከፍተኛ ተከፋይ ከሆኑት የሊቨርፑል ተጫዋቾች አንዱ በክረምቱ ከለቀቀ ብቻ ነው። ኬናን ይልዲዝ በእግር ኳስ ውስጥ በጣም ብሩህ የወደፊት እድል እንዳለው ጥርጥር የለውም። እናም ደግሞ ዩቬንቱስ ከእነሱ ጋርም እንዲሆን ቢመኝም ይህንን እንዲሳካላቸው ግን አስቸጋሪ ሊሆንባቸው እንደሚችል ነው የሚታየው። ይህ የቱርክ ብሔራዊ ቡድን ተጫዋች በሴሪኤ ውስጥ ጥሩ እድገትን አሳይቷል፣ እና ዩቬንቱስ ትልቅ ክለብ ቢሆንም በዚህ ዘመን ደግሞ ፕሪምየር ሊጉን ለከፍተኛ ተጫዋቾች እጅግ ማራኪ መዳረሻ ሊሆን ይችላል ተብሎ ነው የሚታስበው። ስለዚህም ሊቨርፑል ለእሱ ተስማሚ ቀጣይ እርምጃ ሊሆን ይችላል። ሆኖም ግን በትክክል የት ሊገባ እንደሚችል ማየቱ አስቸጋሪ አድርገዋል። ሊቨርፑል በዚያ ቦታ ላይ ፍሎሪያን ቨርትስ በዚህ ክረምት አስፈርሟል እናም እስካሁን ድረስ ደግሞ ለነሱ በጥሩ ሁኔታ አልሰራም። ምንም እንኳን ይህ በተጫዋቹ ላይ ችግር ወይም በአርኔ ስሎት ታክቲክ ላይ ያለው ችግር ግልጽ ባይሆንም፣ ያ ማለት ግን እንዲህ ባለው ትልቅ ኢንቨስትመንት ላይም በፍጥነት እጅ ይነሳሉ ማለት አይደለም። ዩናይትድም በኬናን ይልዲዝ ዙሪያ ቡድኑን ለመገንባት ቢችል ጥሩ ይሆንለታል። እናምሱ ቁልፍ ሚና መደበኛ መጫወቻ ጊዜ ማግኘቱም ለማረጋገጥ ወደዚያ መሄዱ ጠቃሚ ሊሆንለት ይችላል። የብሩኖ ፈርናንዴዝም ተተኪ አድርገው ሊያስቡት እንደሚችሉ ነው መረጃዎች በትልቁ እየወጡ የሚገኙት። ሊቨርፑል በሚቀጥሉት ወራት የፓሪሰን ጀርሜኑን የመሀል ሜዳ ተጫዋች የሆነው ቪቲንሃን ለማስፈረም ፍላጎት አለው። ይህ የ25 ዓመቱ ተጫዋች ለፈረንሳዩ ክለብ ልዩ ብቃትን እያሳየ ሲሆን፣ በአሁኑ ጊዜ በዓለም ላይ ካሉ ምርጥ የመሃል ሜዳ ተጫዋቾች አንዱ ተደርጎ ነው የሚወሰደው በቅርቡ በባሎን ዶር ደረጃ አሰጣጥ ሶስተኛ ደረጃን ያጠናቀቀ ሲሆን ለሊቨርፑል እጅግ አስደናቂ ግዢ እንደሚሆን ምንም ጥርጥር የለውም። እንደ ፌጂ ዘገባ ከሆነ የፕሪምየር ሊጉ ክለብ አሁን ላይ እሱን ለማስፈረም የክለቡ ሪከርድ የሰበረ የዝውውር ዋጋንም ለማድረግ እያቀደ ነው። በክረምቱ ለአሌክዛንደር ኢሳክ 145 ሚሊየን ዩሮ እንዲሁ የከፈሉ ሲሆን አሁን ደግሞ ለፖርቱጋላዊው ዓለም አቀፍ ተጫዋችም 150 ሚሊየን ዩሮ የዝውውር ክፍያ ለማድረግም እየተዘጋጁ ነው። ይህ የ25 ዓመቱ ተጫዋችም ለቡድኑ ቁጥጥርን መረጋጋትንና የመከላከል ሽፋንን ይጨምራል። ለሊቨርፑል ወሳኝ ተጨማሪ ሊሆን ይችላል ተብሎ ነው የሚጠበቀው። ሊቨርፑሎች ዓለም አቀፍ ደረጃ ያለው እንግዲህ ቡድን ያለው ሲሆን በመደበኛነት ለዋንጫዎች እየታገለ የሚገኝ ቡድን ነው። ሆኖም ግን በከፍተኛ ደረጃ ላይ ለመቆየት ከፈለጉ መሻሻል መቀጠል ይኖርባቸዋል። በዓለም ላይ ካሉ ምርጥ የመሃል ሜዳ ተጫዋቾች አንዱን ማስፈረም ተመራጭ ይሆናል። ፓሪስ ሳን ዠርሜን እንዲለቅ ይፈቅድ እንደሆነ ማየቱ አስደሳች ያደርገዋል። ቪትኒሃ ለእነሱ ቁልፍ ተጫዋች ነው፣ እናም በቅርብ እሱን ማጣትም ላይፈልጉ ይችላሉ። ፖርቱጋላዊው አለም አቀፍ ተጫዋች በብቃቱ ጫፍ ላይ የሚገኝ ሲሆን አሁን የእሱን ፊርማ ማግኘት ከሊቨርፑል ድንቅ ስራ ይሆናል። ከጥልቅ ጨዋታን የመቆጣጠር ችሎታው በተጨማሪ ፈጠራንም ይጨምራል። ለፓሪስ ሳን ዠርሜን በሁሉም ውድድሮች ደግሞ 21 ጎሎችንና 20 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ይህ የማልሜዳ ተጫዋች ከዚህ በፊትም ከወልቨስ ጋር በፕሪምየር ሊጉ ተጫውቷል፣ ነገር ግን ተጽዕኖ ማሳደር አልቻለም። ዝውውሩ ከተሳካ ከእንግሊዝ እግር ኳስ ውስጥ ማሻራውን ለማኖር ቆርጦ ይነሳል። በፕሪምየር ሊጉ ያልተጠናቀቀ ስራ ያለበት መስሎ ሊሰማው የሚችላል ሊቨርፑል ዝውውሩን ለማጠናቀቅም ይፋዊ ጥያቄ ያቀርብ እንደሆነ ማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት እንደ ስፖርት ዘገባ ከሆነ ሊቨርፑል የክለብ ሩዡን አሰልጣኝ የሆኑት ኒክ ሃይናንን ለአርኔስሎት ሊተካ የሚችል እጨዋት አድርገው ተመልክተውታል ሚል አንዳንድ ዘገባዎች እየጠቆሙ ነው። ምክንያቱም ሊቨርፑል አሁን ላይ መጠነኛ የውጤት መቀዛቀዞች እንደገጠሙት ይታወቃል። ምንም እንኳን አርኔስሎት በቀላሉ ይተካሉ ወይም ቶሎ ይሰናበታሉ ተብሎ ባይጠበቅም፣ ነገር ግን ስፖርት የተባለው የመረጃ ምንጭ ግን እንግዲህ ከሌሎች አሰልጣኞች ጋር ሊቨርፑልን እያገናኘው ነው የሚገኘው። ከነዚህ መካከል የክለብ ሩዥን አሰልጣኝ ኒክ ሃይንንን ስሙን አንስቶታል። የሆላንዱ አሰልጣኝ ሊቨርፑል በውድድር ዘመኑ በአማካይ ብቃት ላይ ስለጀመረ በጫና ውስጥ እንደሚገኙ ይገመታል። ምንም እንኳን በሊጉ የደረጃ ሰንጠረዥ ስምንተኛ ደረጃ ላይ ቢገኙም በሁሉም ውድድሮች ከመጨረሻዎቹ ዘጠኝ ጨዋታዎች ሰባቱን ተሸንፈዋል። አፈጻጸማቸው አጥጋቢ አይደለም። እናም አርነ ስሎት በክረምቱ የዝውውር መስኮትም ከፍተኛ ገንዘብ ቢያወጣም ከቡርኑ ምርጡን ግን ማውጣት አልቻለም። ሊቨርፑል ትዕግስቱን አጥቶ በቅርብ ጊዜ ውስጥም እንዲሄድ የወሰንበት እንደሆነ ማየቱ አስደሳች ያደርገባል የ45 ዓመቱ የቤልጅየም የመሃል ሜዳ ተጫዋች በአውሮፓ ውስጥ ከፍተኛ ግምት የተሰጠው ሲሆን አስደሳች ግዥም ሊሆን ይችላል። በሀሳብ ደረጃ ሊቨርፑል የሆላንዱን አሰልጣኝ ለመተካት ቢወሰን ይበልጥ ልምድ ያለው ሰው መምረጥ ነው የሚኖርበት። በከፍተኛ ደረጃ በውጥነት ራሱን ያረጋገጠና ትልቅ ዋንጫዎችን ያሸነፈው ሰው ደሞ ያስፈልገው ሀይን ችሎት ያለው አሰልጣኝ ነው። ነገር ግን በከፍተኛ ደረጃ ራሱን አላረጋገጠም። የሊቨርፑል ስራ ለአሁኑ ለእሱ ትልቅ ሊሆንበትና እንቅፋት ሊሆንበት እንደሚችል ነው በርካቶች የሚያምኑት። ሮብ ኤድዋርድስ እንደሚናገረው ከሆነ ለሁለት ዓመታት ውስጥም ሊሾም እንደሚችል ነው የሚሰማው። በተመሳሳይ ጊዜም እንግዲህ ልዩ ተብሎም ተገልጾ ያውቃል። አሰልጣኙ ተብሎ ተገልጿል። የሊቨርፑል ስራን የመረከብ እድሉ ግን ለሱ እጅግ በጣም አስደሳች ነው የሚሆንለት። ነገር ግን በጣም ከባድ እንደሚሆንበት ምንም ጥያቄ የለውም ካለው ልምድ አንጻር። በሚቀጥሉት ጥቂት ሳምንታት ውስጥ ሁኔታው እንዴት ሊሆን እንደሚችል እና የሊቨርፑል ጉዳይስ እንዴት ይቀጥላል የሚለው ጉዳይ የሚታይ ነው የሚሆነው። አርኔ ስሎት የሊቨርፑልን የውድድር ዘመን ወደ ትክክለኛው መስመር መመለስ ካልቻሉ ስራቸው አደጋ ላይ ሊውድቅ እንደሚችል ምንም ጥያቄ የለውም። ከዚህ በላይ ደግሞ ባለፈው የውድድር ዘመን ሊቨርፑል ወደ ሊግ ዋንጫ በመምራትም ትልቅ ነገሮችን አትርፈዋል እና ሊቨርፑል በሱ የወደፊት እጣ ፈንታ ላይ በፍጥነት ውሳኔ ያደርጋል ተብሎ በጭራሽ አይታሰብም። በሱ ላይ ትዕግስት ሊኖራቸው ይችላል እናም ነገሮችን ለመለወጥም እድሎች ሊሰጡት እንደሚችሉ ነው ምንም ጥያቄ የሌለው ጉዳይ። ማንቸስተር ዩናይትድ በጥር የዝውውር መስኮት ኤልየት አንደርሰንን ከኖቲንግሃም ፎረስት ለማስፈረም እየፈለገ ነው። በቲም ቶክ ከቀረበ ዘገባ መሰረት በሚቀጥሉት ሳምንታት የእሱን ፊርማ ለማግኘትም እንዲሁ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ዝውውሩን ለማጠናቀቅ ይፋዊ ጥያቄዎችን ይዘው ይቀርቡ እንደሆነ ማየቱ አስደሳች ያደርገባል። በመሀል ሜዳ ላይ ተጨማሪ ቁጥጥርን የመከላከል ሽፋንም ያስፈልጋቸዋል። እናም የእንግሊዝ ብሔራዊ ቡድን ተጫዋችም ተመራጭ ሊሆን ይችላል። በክለቡም ሆነ በብሔራዊ ቡድን ራሱን ያረጋገጠ ሲሆን፣ አሁን ደግሞ ለትልልቅ ክለብ ለመጫወትም ዝግጁ ነው። ኤሊዮት አንደርሰን ከሌሎችም የፕሪምየር ሊግ ክለቦች ጋርም ተያይዞ ስሙ ተነስቷል በእንግሊዛዊው አሰልጣኝ ቶማስ ቱሄል በቅርቡ ተጫዋቹ እንግዲህ በጣም ጥሩ ተጫዋች ተብሎም ተሞካሽቷል ዘገባው የ22 አመቱ ተጫዋች ማንቸስተር ዩናይትድን ለመቀላቀል በጣም ጓጉቷል የሚል ማረጋገጫን ሰጥቷል ይለሱ ትልቅ እድል ይሆናል እናም በኦልትራፎርድ ቋሚ እድሎችን ለማግኘት ተጨማሪ ለመሻሻልም ያስፈልጋል በእንግሊዝ ክለብ ውስጥ ከጥራት የመሃል ሜዳ ተጫዋቾች ጋር መጫወት ስለሚችል እድገቱን ሊያፋጥነው ይችላል ኖቲንጋም ፎረስትን እንዲለቅ ይፈቅድለት እንደሆነ ማየቱ አስደሳች ያደርገዋል። ለሱ ከምርጥ ተጫዋቾች አንደኛው ነው፣ እናም በጥር ወር መውጣቱ እንግዲህ በጣም ከባድ ይሆናል። የውድድር ዘመኑ በአስቸጋሪ ሁኔታ ከጀመሩ በኋላ አሁን ባለው ሁኔታ እየታገሉ ነው እናም ከምርጥ ተጫዋቾቻቸው አንዱን ማጣት ወደ ሻምፒዮንሺፕ ይበልጥም ሊገፋቸው ይችላል። ደህንነታቸውን ለማረጋገጥ ተጫዋቹን እስከ ውድድር ዘመኑ መጨረሻ ድረስም በክለቡ ለማቆየትም ተስፋ ያደርጉ ይሆናል። ለአሁኑ ጊዜ ግን ከምርጥ ተጫዋቾቻቸው አንዱን ማጣት ወደ ሻምፒየንሺፕም ይበልጥ ሊገፋቸው ይችላል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ወደ አራቱ ታላላቅ ክለቦች ለመመለስም ይፈልጋል እናም የጥር ወር ተጨማሪ ተጫዋቾች ያስፈልጉታል። በሊግ ውስጥም ካሉ ምርጥ ወጣት ተጫዋቾች አንዱን ማስፈረም ትልቅ ፍላጎትም ማረጋገጫም ይሆናል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት ሊቨርፑል፣ ቸልሲ እና ማንቸስተር ዩናይትድ የፈረንሳይ ብሔራዊ ቡድን ተከላካይ የሆነው ዳየት ኦፓሚካኖን ለማስፈረም ፍላጎት አለው። ይህ የ27 ዓመቱ የመሀል ተከላካይ የውድድር ዘመኑ ሲያልቅም ነፃ ወኪል ይሆናል። እናም ባየር ሚኒክ ከእሱ ጋር ስምምነት መፈረምም አልቻለም። እንደ ፌጂያ ዘገባ በርካታ ክለቦች በነፃ ዝውውር አገልግሎቱን ለማግኘት እየፈለጉ ሲሆን የት እንደሚሆነን ማየቱ አስደሳች ያደርገዋል። እሱ ለጀርመኑ ክለብም አስፈላጊ ተጫዋች ሆኖ የቆየ ሲሆን ባለፉት አራት የውድድር ዘመናትም ሶስት የሊግ ዋንጫዎችን እንዲያሸንፉ ረድቷቸዋል። ለሶስቱም የፕሪምየር ሊግ ክለቦች እጅግ በጣም ጥሩ ተጨማሪ ሊሆን ይችላል። ሊቨርፑል የውድድር ዘመኑ ሲያልቅም ውሉ የሚያልቅበት ኢብራሂማ ኮናቴ ጥራት ያለው ተተኪ ይፈልጋል። የእሱን የሀገር ልጅም ደግሞ ማስፈረም ጥበብ ያለበት ውሳኔ ሊሆን ይችላል። ይህ በእንዲህ እንዳለ ቸልሲ በዚህ የውድድር ዘመን በተከላካይ ክፍል ጉዳቶችም እየተሰቃየ ነው። በሜዳው በዚያ አካባቢ ላይ ደግሞ ተጨማሪ ጥልቀትም ያስፈልጋቸዋል። በመጨረሻ ማንቸስተር ዩናይትድ ለሃሪ ማጓይር ጥረት ያለው የረጅም ጊዜ አማራጭ ማግኘት ይኖርበታል። የቡንደስሊጋው ኮከብን ለማስፈረምም ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። በነፃ ዝውውር ማስፈረሙ ለሶስቱም ክለቦች ድንቅ ስራ ይሆናል። በጠሮር ከተከላካዩ ጋርም ቅድመ ውል ስምምነት ለመፈረምም ይችላሉ። ስምምነቱን ለማጠናቀቅ በይፋ ጥያቄ ይዘው ይቀርቡ እንደሆነ ማየቱም አስደሳች ያደርገዋል። ዳይቶ ፓሚካኖ በጀርመን ራሱን አረጋግጧል። እናም አዲስ ፈተና ለመውሰድም ሊፈልግ ይችላል። ወደ ፕሪምየር ሊግ ለመዘዋወር ለእሱ አስደሳች ሊሆን ይችላል። ጥራቱን በከፍተኛ ደረጃ ለማረጋገጥም እድል ይሆናል። የት እንደሚያርፍ ማየቱም አስደሳች ያደርገዋል። ሶስቱም ክለቦች ለእሱ አጓጊ መዳረሻዎች ሊሆኑ እንደሚችሉ ምንም ጥያቄም የሌለው ጉዳይ ነው። ሊቨርፑልና ቶትናም ሆትስፐርስ የቮልስበርጉን ተከላካይ ኮንስታንቲኖስን ለማስፈረም ፍላጎት አላቸው። ይህ የ21 ዓመቱ ማዕከላዊ ተከላካይ ለጀርመኑ ክለብ በጣም ጥሩ አፈጻጸምን ያሳየ ሲሆን የከፍተኛ ቡድኖች ትኩረትን ስቧል። ለሁለቱ የፕሪምየር ሊግ ክለቦችም እጅግ በጣም ጥሩ የረጅም ጊዜ ግዢ ሊሆን ይችላል። ሊቨርፑል ከነሱ ጋርም የውል ማራዘሚያ ያልፈረመውን ኢብራሂማ ኮናቴን ጥራት ያለው ተተኪ ያስፈልገዋል። ኮናቴ የውድድር ዘመኑ ሲያልቅም ክለቡን በነጻ ዝውውር ይለቃል። ሊቨርፑል በወራት ያክልም ይህንን ተጫዋችም በቅርበት ሲከታተል ቆይቷል። በሌላ በኩል ቶተናም በተከላካይ ክፍል ውስጥም ተጨማሪ ጥልቀት በእርግጠኝነት ይፈልጋል። ግሬም ቤሊ ለቲቪ አር ፉትቦል ሲናገር ተጫዋች ለመላው አውሮፓ ከፍተኛ ትኩረት እየሳበ ነው። እየተረጋጋና ግራግሩን የሚጠቀም ነው። ግራግራቸውን የሚጠቀሙ ተከላካዮች ትንሽ ተጨማሪ ዋጋን ይዘው ነው የሚመጡት። እናም ደግሞ እሱ በአሁኑ ሁኔታ ላይ ጎልቶ እየወጣ ነው የሚገኘው። ከሁለቱ ክለቦች መካከል የትኛው ስምምነቱን እንዲያጠናቅቅ ማየቱ አስደሳች ያደርገዋል። ተጫዋቹ ከፍተኛ ግምት የተሰጠው ሲሆን እድገቱን የሚከታተሉት ሌሎች ክለቦችም ሊኖሩ ይችላሉ። የጀርመኑ ክለብ በክረምቱ ወቅትም የእንግዲህ ጨረታዎችን እንደሚያካሄድ ተስፋ ያደርጋል። በሀሳብ ደረጃ ተጫዋቹ ለረጅም ጊዜ በክለቡ ለመቆየት ይፈልጋሉ። ነገር ግን በሁኔታው እንግዲህ ከመጣም በከፍተኛ ሁኔታ ተመራጮችን ለመሸጥ ክፍት ያደርጉታል ተብሎ ነው የሚጠበቀው። ይህ የ21 ዓመቱ ማዕከላዊ ተከላካይም አሁንም በጣም ወጣት ነው። በስልጠናና በልምድ ደግሞ ይበልጥ ይሻሻላል። ትክክለኛው መመሪያ ከፍተኛ ደረጃ ያለው የፕሪሚየር ሊግ ተከላካይ ሊሆን ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሊቨርፑል እና ቶትናም ወጣት ተጫዋቾችን በማሳደግ ረገድም ጥሩ አፈጻጸም ያሳዩ ሲሆን ለእሱ እድገት ውስጥም ቁልፍ ሚና ሊጫወቱ ይችላሉ። በሁለቱ የእንግሊዝ ክለቦች አንደኛው ስምምነቱን በተመጣጣኝ ገንዘብ ለማጠናቀቅ ከቻለ ለወደፊቱ ደግሞ ብልህ ኢንቨስትመንትም ሊሆን እንደሚችል ነው በርካቶች ግምቶቻቸውን እያሰፈሩ የሚገኙት። ያን ቢሴክ በሚቀጥለው ወራት ቶትናም ሆትስፐርስን የመቀላቀል እድል እንደተሰጠው ተዘግቧል። የሱ የወደፊት እጣ ፈንታ ከኢንተር ሚላን ውጪ ነው። እናም የእንግሊዙ ክለብም ሊገዛው ከሚችሉት መካከልም አንድ ሆኖ ተጠቅሷል። የጀርመኑ ተከላካይ በሙያው በዚህ ደረጃ ላይ ተጨማሪ መጫወት ያስፈልገዋል። በጣሊያን ክለብም የተቀያሪ ወንበር ላይ መቀመጡ አይጠቅመውም። ወደ ፕሪምየር ሊግ መዛወር አስደሳች እድል ሊሆንለት ይችላል። ከጣሊያኑ ጋዜጣ በወጣ ዘገባ መሰረትም ተጫዋቹና ተወካዮቹ ወደ ቶተንሃም ሊደረግ የሚችለውን ዝውውርም እንግዲህ ተሰጥተዋል። የሰሜን ለንደኑ ክለብ እሱን ለማስፈረም እንቅስቃሴ ለማድረግም ፈቃደኛ መሆን አለመሆኑ መታየት ያለበት ጉዳይ ነው። በመከላከል ክፍሉ ላይ ተጨማሪ ጥልቀት ሊፈልጉ ይችላሉ እናም ቢሴክ ጥራት ያለው ተጨማሪ ይሆናል። በእንግሊዝ እግር ኳስ ውስጥም ፈጣን ተጽዕኖችን ሊያሳድር ይችላል። በኢንተር ሚላን እንዲሁ ደግሞ መደበኛ ቋሚ ተሰላፊ ባይሆንም በጣሊያን ጥራቱን አሳይቷል። ተጫዋቹ ተጨማሪ እድሎችን በማግኘትም ይሻሻላል። እናም ለሰሜን ለንደኑ ክለብም አስፈላጊ ተጫዋች ነው ራሱን ያሳያል። ቶተናም በመደበኛነት ለትልልቅ ዋንጫዎች መታገል የሚችል ቡድን ለመገንባት ነው ፍላጎቱ። የጀርመኑ ተከላካይን ማስፈረም ጥበብ ያለበት ውሳኔ ይሆናል። ራሱን ለማረጋገጥ የተራበ ሲሆን በክለቡ አስፈላጊ ተጫዋችም ሆኖ ለመቆም ደግሞ ቆርጦ ይነሳል። የስኬቱ ፍላጎቱ ለክለቡ ትልቅም ትርፍ ይሆናል ተብሎ ይታሰባል። በጣሊያኑ ክለብ ያለው ሁኔታ ከግምት ውስጥ በማስገባት በተመጣጣኝ ገንዘብ ሊገኝ ይችላል ተብሎ ነው የሚታሰበው። ቶተናም በሚቀጥሉት ቶራት በትክክለኛ ዋጋ የዝውር ጥያቄ በማቅረብም ሁኔታውን ለመፈተንም የወሰነ እንደሆነ ማየቱ አስደሳች ያደርገዋል። ተከላካዩ ለእንግሊዝ እግር ኳስ አካላዊ ጥንካሬና ቴክኒካዊ ብቃት ያለው ሲሆን በትክክለኛ ዋጋ ለሰሜን ለንደኑ ክለብ ጥራት ያለው ተጨማሪ ሊሆን ይችላል። በሚቀጥሉት ጥቂት ሳምንታት ውስጥ ሁኔታው እንዴት እንደሚዳበር ማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች እያጋሩ የሚገኙት። የሊድስ ዩናይትድ ተስፋ የጣለበት ወጣት ግብ ጠባቂ አሌክስ ቤርድ ክለቡን ለመልቀቅም እየተዘጋጀ ሲሆን በርካታ ክለቦች የጥረት ተጫዋቾች የዝውውር መስኮት ከመከፈቱ በፊት ያለውን ሁኔታ በቅርበት እየተከታተሉ ነው ሲል ፒተር ውርክ ዘግቧል። የ18 ዓመቱ ተጫዋች እስካሁን ለሊድስ ዩናይትድ በዋናው ቡድን ያልተጫወተ ሲሆን ወደ መጀመሪያው ቡድን የመግባት አቅጣጫ በማጣቱ የውድድር ዘመኑ መጨረሻ ላይ ኤላንድ ሮድን ይለቃል ተብሎ ነው የሚጠበቀው በዚህ የውድድር ዘመን ከ18 ዓመት በታች ፕሪሚየር ሊግ ስምንት ጊዜ የተጫወተ ሲሆን 19 ግቦችን ያስተናገደ ሲሆን፣ ሁለት ጊዜ ብቻ ግብ ሳይቆጠርበት አጠናቋል። ይህ አሃዝ ቢኖርም ስካውቶች በግብ ማዳን ችሎታውና በቅልጥፍናው መደነጋቸው ዘገባዎች ያሳያሉ። የእግር ኳስ የውስጥ አዋቂው ፒተር ውርክ እየጨመረ የመጣውን ፍላጎትም አረጋግጧል። እንዲህ ሲልም ነው። የሊድስ ዩናይትድ 18 ዓመት በታች ግብ ጠባቂ አሌክስ ቢያርድ የጥር ዝውውር መስኮት ከመከፈቱ በፊት ከተለያዩ ክለቦች ከፍተኛ ፍላጎት እያገኘ ነው። ይህም ከፍተኛ ግምት የተሰጠው ወጣት ግብ ጠባቂ በጥር የተጫዋቾች የዝውውር መስኮትን በነጻ ዝውውር የሚገኝ ሲሆን በርካታ ክለቦች ሁኔታውን በቅርበትም እየተከታተሉ ነው። በነሐሴ ወር 18 ዓመት የሞላው ቢያርድ በሊድስ ወጣቶች ደረጃ ከፍተኛ ውድድር በመኖሩ ምክንያትም የተገደበ እድሎችን አግኝቷል። ግብ ጠባቂው ድሪል ኦባማንግ እና እንዲሁ ደግሞ ሮሪ መሃዲ ከ21 ዓመት በታች ቡድን ለሱ ቀድመው በቅደም ተከተለም ስለሚገኙ ቤርድ ለእድገት ትንሽ ቦታ ቀርቶታል ተብሏል። የአሌክስ ቤርድ የኤላን ሮድዊልም ወደ መጨረሻው እየተቃረበ ነው። እናም ኮንትራቱ የመታደስ ምልክት ባለመኖሩ ተጫዋቹን ተወካዮቹን መደበኛ እግር ኳስን እንዲጫወት የሚያስችሉ አዳዲስ እድሎችንም እየፈለጉ ነው። ሊድስ ዩናይትድ እንግዲህ ሌላ የራሱን ተሰጦ ማጣት ባይፈልግም ከክለቡ ቅርበት ያላቸው ምንጮች እንደሚያመለክቱት ቤርድ ለመልቀቅም ከወሰነ እንቅፋት አይሆኑበትም። ሊለቅ መቻሉ በቅርብ ጊዜ በርካታ ወጣት ተጫዋቾችን ኤላንድ ሮድን የለቀቁበት አዝማሚያን ተከትሎ የሚመጣ ነው። ከክለቡ እንግዲህ መውጣቱ ለሁሉም ወገኖች ጠቃሚ ሊሆን ይችላል። ቤርድ ይበልጥ ተወዳዳሪ በሆነም አካባቢ እድገቱን መቀጠልም እድል ሲያገኝ ነው። ሊድሱ ደግሞ በወጣት ቡድን ውስጥ ለሚወጡ ተስፈኞችም የአካዳሚ ቦታ ነጻ ማድረግም ይችላል ተብሎ እንደሚታሰብ ነው መረጃዎች ላይ በትልቁ እየወጡ እንደሚገኙ ዘገባዎቹም የጠቆሙት። ውድ የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ናቸው። ሁለተኛው የዩቲዩብ ቻናል ላይ ትገኛላችሁ። ፏዋድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። ቆይታችሁ ከኛ ጋር ስለነበር ከልብ ከልብ አድርገን ነው የምናመሰግነው። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ በአክብሮት እመኝላችኋለሁ።